ብፁዕ አቡነ ሳዊሮስ ስለ ስራ አስኪያጅነታቸው ተናገሩ። እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይ፣ የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺ ሞት ማለት ነው። አቡነ ጎርጎሪዎስም ምስክርነት ሰጥተዋል። አሁን የጀመረውን እንደ አደ ሲሾም ሌላ መንፈስ ነው የሚያደርገው። ያደርገ ብዙነታቸው ግን በጣም የላቀ ምስጋናን ለማቅረብ ወዳለ ቤተ ክርስቲያን ፍርድ ቤት አይደለችም። ሲመጣ አስቀድሞ አለባበሱ አስቀድሞ ጸጉሩ የንግግሩ ምናምን ይምጣ መጀመሪያ። ከዛ ያንን የመጣውን ሰው እኛ አስተካክለን መሸኘት ነው እንጂ ገና እንደመጣ በቃላት አባረን የምናስወጣው ከሆነ ምኑን የክርስቶስ ኢየሱስ ተከተልን። እርሱ እኮ አስቀድሞ ሐዋርያትን እኮ ሲጠራቸው በጽድቅ ያሉ አልነበሩም። በብዙ አይነት ስራ ውስጥ የነበሩትን እሱ አስተምሮ ሰርቶ ካበቃቸው በኋላ ነው ወደ ሌላው የላካቸው። እኛም ሰው ሲመጣ ሁሉንም መቀበል አለብን። ቤተ ክርስቲያን ፍርድ ቤት አይደለችም፣ ሆስፒታል ነው። አክማ ነው የምትሸኘ። የ50 ዓመቱ ፕሮጀክት አባ ገብረ ኪዳን ተናገረው። ምክንያቱም የቤተ ክርስቲያኒቱ ህዝብ ከሶስት ውጭ ነው ወይ መነኩሴ ነው ወይ ባለም የሚኖር ነው፣ ወይ ቄስ ነው። የምንመጠብጣት ሶስታችን ነው። ሶስታችን ብንፈወስ ቤተ ክርስቲያን በእግሯ ትቆማለች። ያንን ለማድረግ የ50 ዓመት ፕሮጀክት ቀርጸናል። እንግዲህ የተወዳቸው ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው። በቀጥታ ወደ ዝርዝር ትንታኔያችን እናምራለን። በስማ ወወል ወመንፈስ ቅዱስ አሃዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ፣ አጋዕዝተ ዓለም ቅድስት ስላሴ ክብር ምስጋና ይድረሰው። ወላዲተ ቃል እመ አምላክ አቁራይ ተማስ አሊ ተምረት በኢዛይት አለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየ ማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳ አሙታን አሰሮ ለሰይጣን። ሰላም ከሆነ የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንግዲህ ያው ጥያቄውን ነው የማቀርብላችሁ። ክርስቶስ ተንሳ አሙታን ስል እናንተ በአብይ ሀይሎ ስልጣን እያላችሁ እንድትመልሱልኝ ነው። ዛሬም እንግዲህ እናንተን ያሰብሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። በቀጥታ እንግዲህ ወደዛ ነው የምናመራው። ከሁሉ በፊት የርዕሰ ሊቃውንት አባታችንን የአባ ገብረ ኪዳንን የ50 ዓመት ፕሮጀክት ያሉትን ተከታትለን እንመለስ። ቤተ ክርስቲያናችን በግሯ ትቆማለች። ስለዚህ ተሰርቶብን እንደጠፋን ሰርተን ደግሞ እንድናለን። አደለም ተሰርቶብን ነው አራት መቶ ዓመት ካጼ ገራውዲዎስ ጀምሮ በስርዓተ ትምህርት በደንብ ተደርጎ የኢትዮጵያ ሕዝብ ተሰርቶበታል። እንዲበረዝ የተበከለ ትምህርት እንዲማር፣ ሀገሩን እንዳይወድ፣ ወገኑን እንዳይወድ፣ እርስ በርስ እንዳይስማማ በደንብ ተሰርቶበታል። ያንን ለማድረግ ሶስት ፕሮጀክቶች አሉኝ፤ ባለትዳሮችን መፈወስ፣ መነኮሳትን መፈወስና ካህናትን መፈወስ የሚል እኔንም ጭምር ማለት ነው እኔንም ጭምር ምክንያቱም የቤተ ክርስቲያኒቱ ህዝብ ከሶስት ውጭ ነው ወይ መነኩሴ ነው ወይ ባለም የሚኖር ነው ወይ ቄስ ነው የምንመጠብጣት ሶስታችንም ነው ሶስታችን ብንፈወስ ቤተ ክርስቲያን በእግሯ ትቆማለች ያንን ለማድረግ የ ሀምሳ ዓመት ፕሮጀክት ቀርጸናል እንግዲህ ቅንቡርስ የአምሳ ዓመት ፕሮጀክት እንግዲህ በሶስት መሰረታዊ ነገሮች ላይ ለመስራት ርሰ ሊቃውንት አባታችን አባ ገብረ ኪዳን እቅድ እንደነደፉ ተናግሯል። እሱም በመነኮሳት ህይወት ላይ በካህናትና ደግሞ በባለትዳር ህይወት ላይ ቤተ ክርስቲያን ለመጠበቅ እኚህን ሶስቱን ነገሮች በገሃድ እንጠብቅ በሚል ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ሶስቱን ፕሮጀክቶች ተናግሯል። ሊቀሊቃውንት እዝረ ሀዲስ እያንዳንዱ ታምረ ማርያም ይውጣና ይነበብ። ከመጽሐፍ ቅዱስ የወጣ ታምረ ማርያም ካለ ያንጂ እንከራከራለን። ቀዳማዊ ልደቱ አባት ብቻ አለው፣ እሱም እግዚአብሔር አብ ነው። ለሁለተኛው ልደቱ እናት አለሽው አንቺ ብቻ ነሽ። መላእክት እንደሚያመሰግኗት መልአክ ቅዱስ ገብርኤል ተፈሲ ብሎ አመሰግናት። የሰው ልጆች ደግሞ እንደሚያመሰግኗት ኤልሳቤጥ ብጽዕት አንቲ አንቺ ንዕድ ነሽ፣ ክብርት ነሽ ብላ አመሰግነቻል። ፍጥረቱ ሁሉ ፍጥረቱ ሁሉ ያመሰግኑኛል ብላ ራሷም ተናገረኝ። ስለዚህ ሶስት ምስክር እሱ ከወደዳት እሱ ከመረጣት ምን እኛ ብናመሰግናት እኛ ብንሰግድላት ምን ቁም ነገር አለው አለው እንዴ ትቢተኞችን ባዶ እጃቸውን ሰደዳቸው ብላለች አሁንም ለሷ ይህንን ተቃውሞ የሚያቀርብ ትቢተኛ ካለ ባዶ እጁን እንደሄደ እዚያው ጸሎት ላይ ይናገራል እንኳን ድንግል ማርያምን ማለት ነው ሊፈጥሮ የፈጠረውን ሊፈጥሮ የፈለገውን ፍጥረት በህሊናው ይዞታል እግዚአብሔር ሊፈጥሮ የወደደውን ፈጠረ በሰማይም በምድርም ማርያምሰ ታቱ እምትካት ውስተከርሱ ለአዳም ከመባህሪ ጻዳ አይላትም። እመቤታችን ቅዱስ ድንግል ማርያም በደል የለባትም ስንል በአዳም ዘሩና እንዴት በደል የለባትም? መጽሐፍ ቅዱስ ለእመቤታችን ታምር ነው። ታምራትን ገርላትን ድርሳናትን ከመጽሐፍ ቅዱስ ለይቶ እንደሌላ ማየት ይሄ አባትና ልጅን እንደማለያየት ማለት ነው። ልከ ሊቃውንት እዝራ ሀዲስ ናቸው ስለመቤታችን ቅድስተ ቅዱሳ ንጽሕተ ንጽዋን ድንግል ማርያም ባስተማሩበት ወቅት መልእክት ያስተላለፉት። ወደ ቀጣይ መረጃችን እናምራ። በቀጣይ ጥንክራችን እንድንመለከተ የምወደው ቤተ ክርስቲያን ፍርድ ቤት አይደለችም ሐኪም ቤት ናት እንጂ በማለት ወንድማችን ልደተ ቃል የተናገረው ነገር ተከታተል ንመለት እምነት ውስጥ እምነት ውስጥ ያሉት በተለያየ ሱስ ሊያዙ ይችላሉ። ስራችን ኃጢአት ስለሆነ ወደ ቤተ ክርስቲያን አንጠጋም፣ ብንሄድ ጸጉራችሁ እንደዚህ እንደዚህ ልንባል እንችላለን። ይሄ ነገር እያለብኝ እዚህ መግባት አልችልም ለሚሉ ሰዎች ምንድን ነው የአንተ ምላሽ? ለዚህ በጣም ዋነኛውና ትክክለኛው ምላሽ የክርስቶስ ኢየሱስ ህይወትን ማየት በቂ ነው። ሲጀመር የሃይማኖታችን ጀማሪና ፈጻሚ እሱ ነው። ሐዋርያው ጳውሎስ በእብራውያን መልእክቱ በጣም ግልጽ አድርጎታል። ክርስቶስ ወደዚህ ዓለም የመጣው ለንጹሃን አደለም ሲጀመር የመጣው በኃጢአት ወድቀን ሳለን በበደላችን ሙታን ሳለን በልጁ በክርስቶስ ኢየሱስ ህይወትን ሰጠን። ስለዚህ የመጣው ወደ ኃጢአተኞች ነው ክርስቶስ። ስለዚህ እሱ ሳይጠየፈን የእሱ ህይወት ምስክር ነው። የተወለደው ቤት ነው የመጀመሪያው ውለቱ ክርስቶስ በበረት ውስጥ ነው። ምን ያህል ዝቅ ብሎ ከሰዎች ጋር ለሰዎች እንዴት ያለውን ነገር አሳይቷል። እንደገና ዕብራውያን ጻፊ ብዙ መልእክቶችን ተናግሯል። ጳውሎስ በተለይ ደግሞ እዚህ በፊልጵስዮስ መልእክቱ ምዕራፍ ሁለት ቁጥር ስድስት ላይ ምን ምን ብሎ ነው የሚናገረው? የባህርያን መልክ እንደያዘ በምስሉም እንደምናየው ለመስቀል ሞት እንኳን የታዘዘ እንደሆነ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር። እንግዲህ ለአምላክ ሰው መሆን ማለት የመጨረሻ የመጨረሻ በጣም ዝቅ ማለት ነው። ምክንያቱም የእኛን የቆሸሸውን ማንነታችን ሳይጸየፍ፣ የእኛን ባህር የራሱ ባህርይ ማድረግ ማለት ምን ያህል ፍቅሩ ለእኛ በተለይ ለጠፋ ነው ሰዎች ምን ያህል ቦታ እንዳለው የሚያሳዩ እናም ካየን፣ ብዙ ጊዜ ካያችሁ እንግዲህ መጽሐፍ ቅዱስ ላይ ያቺን ዘማዊቷን ሴት ምንድን ያደርጋል ኖ ኃጢአትሽ ተሰረየልሻል በሰላም ሂጂ። ኃጢአተኞች ምን ያህል በትህትና እንደሚያናግር እግሩን ያጠበችውን በእንባዋ ያጠበችውን ሴት ምን ያህል እንዳቀረባት፣ ሌሎቹ ሲጠይቋት እሱ እንዴት እንዳቀረባት ስንመለከት፣ በኃጢአት የወደቁ ወጣቶች በተለያየ አይነት ሁኔታ ውስጥ ያሉ ወጣት ወንድም እህቶች ያስፈልጓታል ቤተ ክርስቲያን። ሰው ወደ ቤተክርስቲያን ሲመጣ አስቀድሞ አለባበሱ አስቀድሞ ጸጉሩ የንግግሩ ምናምን ይምጣ መጀመሪያ፣ ከዛ ያንን የመጣውን ሰው እኛ አስተካክለን መሸኘት ነው እንጂ ገና እንደመጣ በቃላት አባረን የምናስወጣው ከሆነ ምኑን የክርስቶስ ኢየሱስ ተከተንን? እርሱ እኮ አስቀድሞ ሐዋርያትን እኮ ሲጠራቸው በጽድቅ ያሉ አልነበሩ። በብዙ አይነት ስራ ውስጥ የነበሩትን እሱ አስተምሮ ሰርቶ ካበቃቸው በኋላ ነው ወደ ሌላው የላካቸው። እኛም ሰው ሲመጣ ሁሉንም መቀበል አለብን። ቤተ ክርስቲያን ፍርድ ቤት አይደለችም፣ ሆስፒታል ነው፣ አክማ ነው የምትሸኘው ሎሚ ዮሐንስ አፈወርቅ ሲናገሩም ብሎ ይናገራል። ወደ ቤተ ክርስቲያን ማንኛውም ሰው ሲመጣ አስቀድሞ ከኖህ መርከብ ጋር ያነጻጽርና በኖህ መርከብ ባብ ገብቶ ባቦ ነው የሚወጣ ያው ምንም፣ ማንም ምንም ሳይቀይር ቤተ ክርስቲያን ግን ሌባ ሲመጣ ጻድቅ ሆኖ ይወጣል። ዝሙተኛ ሲመጣ ንጹህ ሆኖ ይወጣል። ስለዚህ ቤተ ክርስቲያን ሁሉን ሁሉን ሳትጠየፍ ትቀበላለች። ከዛ ቀስ ያለች እያስተማረች እያስተማረች እያስተማረች ንጹህ አድርጋ የማብቃት ስራ የሷ ነው። ለዛ ወጣቶች ነው ወደ ቤተ ክርስቲያን አሁን ቤተክርስቲያን አትገፋም። ቤተክርስቲያን ትቀበላለች። ጸጉርህን ብን እንደዚህ ተንጀርቅ ጎቤው እና መጀመሪያ ስማ እኔ ተቆረጥ ከምን ይልቅ ቃሉን ሰምተህ ልቆረጥ ብትል ይሻላል። አስቀድሜ ልነግርህ የሚገባው የእግዚአብሔርን ፍቅር የእግዚአብሔርን ቸርነት፣ እግዚአብሔርን ደግነት ምን ያህል እኛ በደለኞችና ኃጢአተኞች ሆን ነው እንደሚወደን ሰው ካወቀ ብዙ አይነት ነገሩን ይለውጣል። ዛሬ እኮ በየ በተለያዩ መጠጥ ቤት ሆኖ በመጠጥ እንትን ውስጥ እየተደበቀ ትዝ ይለዋል በልጅነቱ ሰንበት ትምህርት ቤት ያሳለፈው ህይወት ለመስቀል የሚያደርገው ነገር ለጥምቀት የሚያደርገው ነገር ያን ሁሉ እያሰበ የሚያለቅስ ቤተ ክርስቲያን ብመጣ ይገፋኛል ብሎ የሚያስብ ብዙ ሰው አለ። ካየሽ ደግሞ አሁን ላይ ወደ ቤተ ክርስቲያን ልትመጪ ስቲ ተሳዳቢው ብዙ ነው። ወደ ጫት ቤት ልትሄጂ ስቲ ግን ና፣ ይሄ ሞንበር ይዘሻል፣ ይሄ ዋ ይሰጥሻል፣ ይሄ ከሆነ አንስቶ ይሰጥሻል። ከዛ ተቀባይነቱ በዛኛው ሳይድ ቤተ ክርስቲያን ማድረግ ያለባትን አቀባበል ያኛው ለኃጢአት ያደርግልሻል። ለዛ ይምጡ፣ ወጣቱ ያስፈልጋታል። በምንም አይነት ሁኔታ ውስጥ ነው ይምጣ። ቤተ ክርስቲያን ሐኪም ቤት ናት ይታከማል ካርድ ይወጣለታል። በነሳ አባቱ ንሳን ይናዛ ተገቢ መድኃኒት ይታዘዝለታል። መድኃኒቱን ተከታታይ ይወጣ። ከዛ በኋላ ጤነኛ ሆኖ ሌሎችን እየሳበ ይመጣ። ግን ሲመጡ የምናደርግላቸው አቀባበል መልካሙን ልን ልንሰብራቸው አይገባም። ብዙዎቹን ከበር መልስ መልሰናቸዋል። በርካታ ፈሪሳውያን ቤተ ክርስቲያን ውስጥ ቆመ ሰዎችን በትህትና ሳይሆን በሚሰብር ንግግር አንዲት ምናልባት ከፍቷት አዝና ህይወት ከብዶባት ጨልሞባት። አለባበሷን ጸጉሯን፣ ሁኔታዋን ሳታይ ዘቡ ብላ አባቴ ነው ብላን የመጣችን አንዲት ምስኪን ነፍስ አቺ ምንድነው አላባበሷሽ? ብለን ምን ሰብራት። ከሆነ አለም ሰበራት እኛም ሰበርናት። የት ሂድ ወደ የት ሂድ አለች? ወደ እኔ ነው ያለው ጌታ ኢየሱስ ክርስቶስ። ወደ እሱ እንመጣለን፣ ከዛ እሱ ይሰራናል፣ ከዛ ተመልሳ እንሄዳለን። ያቺን ልክ ዘማዊቷን ሴት እግሩ ስር መታ ተደፍታ እንዳለቀሰች ሁሉ እሱ ፊት መጥተው ተደፍተው ለማልቀስ የሚፈልጉ በርካታ ሰዎች ይኖራል። ለነዛ እድል መስጠት ተገቢ። ለክርስቲያን በጣም ፍሌክሰብል መሆን አለበት። በጣም ሁሉም ነው ይምጡ። ያስተማረች መሸኘት ይሷለች ወንድማችን ልደተ ቃል በሰከላ ቶክሾ ላይ ነው እንግዲህ ደስ የሚያሰኝ መልእክትን ያስተላልፈው፣ ቤተ ክርስቲያን ፍርድ ቤት አይደለችም፣ ሐኪም ቤት ናት በማለት ነው የማይጠገም መልእክታቸው መልእክቱን ያስተላልፈው ወደ ብፁ አባታችን አቡነ ጎርጎሪዎስ ለአምራ ብፁ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገር ስብከት ሊቀ ጳጳስ ናቸው። ታላቅ አባት ናቸው። ስለ ብፁዕ አቡነ ሳዊሮስ ይንን ተናገሩ። አንዱ የጀመረውን እንደ አደ ሲሾም ሌላ መንፈስ ነው እስቀሳ የሚያደርገው ብዙነታቸው ግን በጣም የላቀ ምስጋናዬን ለማቅረብ ወዳለው ያን በሙሉ አንድም ሳይፈናቅር ሁሉም አቀፈ ደግፈው በዚህ መልኩ እያስተዳደሯቸው ስለሆነ ይህንም ክል በጣም ደስ ብሎኛል እና ፈንታለችለኛል ብዙ አባታችን አቡነ ሳዊሮስም ታላቅ አባት ናቸው። የትዕግስት አባት ናቸው። የበረከት አባት ናቸው። ይህንን ሀገረ ስብከት የመጀመሪያውን ይህንን ገላን ከተማ በዚህ አካባቢ ብዙ አብያተ ክርስቲያናት ከምስራቅ ሸዋ ወደ ሸገር ተላልፈዋል እና ለማሰረከቡ ጭምር ነው። አባታችን ፓንደት አንድም ዲያቆን አንድም ቄስ አንድም ካህን ሳይፈናቀል ብዙ መፈናቀል በበዛበት ዘመን አጣፊ ሆነው ደጋፊ ሆነው ልጆችን አክብረው በጣም ከልብ ምስጋና ለማቅረብ እወዳለሁ እና አክብረው። ሌሎቹ እንደምታውቁት አንዱ ሲሾም የአንዱ ስራ ያፈናቀላል። መፈናቀል አለ፣ መሳደድ አለ፣ መገፈታተር አለ፣ መናናቅ አለ። አንዱ ስራ የጀመረውን አንዱ ያስጥለ እንደ እግል ሁኖ አንዱ የጀመረውን እንደ አዱ ሲሾም ሌላ መንፈስ ነው፣ እስከሳም ያደርገው ብዙነታቸው፣ ግን በጣም የላቀ ምስጋናዬን ለማቅረብ ወዳለሁ። ያን በሙሉ አንድም ሳይፈናቅሪ ሁሉ ማቀፈ ደግፈው፣ በዚህ መልኩ እያስተዳደሯቸው ስለሆነ እኔም ግን በጣም ደስ ብሎኛልና ፈንታለ ም አጭር መልእክትም የሚተላለፈው ተብለዋል እና መመሪያ የምተላለፍም ደግሞ ሌላ ጉድለት ነው እና በአጭር ነው የምናስተላልፈው፣ የሚል መልእክትም ስለተላለፈ ከዛሬ ጀምሮ ያዙናል እና የመጀመሪያ ታዛዥ ሆኜ እኔም መታዘዝ አለብኝ እና በዚህ መልኩ እንኳን ደስ አለዎት።

የመላእክቱ ብፁ አቡነ ጎርጎሪዎስ ናቸው። ብፁ አቡነ ሳዊሮስን በማንሳት ሰፋፊ ጉዳዮችን ያነሱት ብፁ አባታችን አቡነ ሳዊሮስ ደግሞ በተለይ ብፁ አቡነ ጎርጎሪዎስ በዚህ መልእክታቸው ላይ እንግዲህ ስራ አስኪያጅ ሆኗል፣ እንኳን ደስ ያሎት፣ እንኳን ደስ ያሎት እያሉ ብፁ አቡነ ጎርጎሪዎስ አቡነ ሳዊሮስን ማመስገናቸው ታውቋል። ይህንን ተከትሎ አቡነ ሳዊሮስ ታዲያ እንኳን ደስ አሉት አይደለም መባል ያለበት፣ እግዚአብሔር ያበርታውት ነው መባል ያለበት በማለት ስለ ስራ አስኪያጅነታቸው የተናገሩት ነገር አለ። እሱንም ስኒካያተ አባቱ እኔማ ከብረ ትውልድ ነው ያለን፣ የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለ ሲሉኝ ነበረ። አባቶች እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺህ ሞት ማለት። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለው። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው አሁን ትንሹም ትልቁም የሚያውቀው የማያውቀው የሚያውቀንም የማያውቀንም የሚያውቀንም ያው ስድብ ነው። አባቱን የማከብረ ትውልድ ነው ያለ ስድብ ብዙ ነገር የሚናገር ዘመን። በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራለህ፣ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል፣ ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና፣ እግዚአብሔር ይርዳ፣ ጽናቱን ብርታቱን ይስጥህ ነው የሚባለው እንጂ በእንደሳለ አይባልም ለማለት ፈልጌ። ስለዚህ እግዚአብሔር እንግዲህ የሚያሰራም እሱ ነው የሚጠራም እሱ ነው። የእሱ ስራ ነው፣ የእሱ ፈቃድ ስለሆነ እግዚአብሔር እንዳደረገን፣ እግዚአብሔር እንደፈቀደ ልን እንሆናለን ማለት ነው። እግዚአብሔር የሱ ፈቃዱ ስለሆነ ማለት ነው። እሱ ባይፈቅድ ኑሮ የሚሆን ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ። እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የሱ ቅዱስ ፈቃዱ ይሁንልኝ። እግዚአብሔር አክብርልን ልጅ እግዚአብሔር ስጥልን። እግዚአብሔር ምህረቱን ቸርነቱን ይላክልን። እግዚአብሔር ሁላችሁንም ይባርካችሁ፣ ቅዱሳችሁ ከክፉ ነገር ሁሉ ይሰውራችሁ። ቤተክርስቲያናችን ከፈተና ይጠብቅልኝ። ሁላችሁንም ልጆቻችሁን አሳድጎ ለቁም ነገር ያብቃላችሁ። በልጆቻችሁ ለመደሰት ያብቃችሁ። እምነ ዘበሰባያት አባታችን እግዚአብሔር አምላክ ሁላችሁን የሚባርካችሁ ቀድሳች ባርኮ ቀድሶ በሰላም በፍቅር በአንድነት በስምምነት ያኑራች። በሰላም አንኮ ደግፎ ወደ ቤታችሁ ይመልሳች። ብፁዕ አቡነ ሳዊሮስ ናቸው ይህን መልእክት ያስተላለፉት። እንኳን የእንኳን ደስ አዶት እንኳን አደረሶት የሚል መልእክት ከተላለፈላቸው በኋላ ይሄማ የመከራ ጊዜ ነው፣ የፈተና ጊዜ ነው፣ እንኳን ደስ አለህ በሚል የሚታለፍ አይደለም በማለት ነው አቡነ ሳዊሮስ የተናገሩት። ወደ እነ ፈለጋ አትናቴዎስ ላምራ። መምህር ዲያቆን ፈለጋ አትናቴዎስ እንግዲህ የተለያዩ ሀሳቦችን አንስተዋል፣ ዘማሪት ታቦነሻ ደኖንም ጨምሮ ወንድማችን እዝራም የነበሩን የገጠመውንም ገጠመኝ በስፋት አውስቷል። እሱን አስደምጫችሁን ልመለስ። አንድ ነገር መሰክር ፈልጌ ነበር ዛሬ እና አቦኖሽ እንድትሰማው ብዬ ነው አሁን የምናገረው። በሰዓት የመናገር ችል ነበረ ግን አቦኖሽም እንድትሰማው ብዬ ነው። እና የሚገርመው የዩኒቲ ዩኒቨርሲቲ ሁለተኛ ዓመት ተማሪ ሆኜ ገርጂ ታክሲ ተራ ነበረ የምኖረው እና የሚገርመው ሚካስ በርገር የሚባል አለ ገርጂ ጋ እና ልክ ወደ ቤቴ ልገባ ስል ሁሌ በሩ ጋር ፈለገን አየዋለሁ። እና ቀጥ ብሎ መጡ። ታስተውሳለህ? ፈለ ቀጥ ብሎ ይመጣና ዘማሪ እዝራ ነህ አይደለ? ላወራህ ፈልጋለሁ ይለኛል። ማለት ከቤተክርስቲያን ወጥተናል። ምንም አይነት ነገር ውስጥ አይደለሁም። ትምህርት ላይ ነኝ። ብቻ ከቤተክርስቲያን መውጣት ናቀዋለሁ እና ፈልጋለሁ ላወራ ፈልጋለሁ ሲለኝ አደለሁም እዝራለዋለሁ። የመጀመሪያ ቀን ነው ይሄ። ሁለተኛ ቀን ላይ ጠብቆኝ፣ ልክ መግቢያው ጋራ ቆሜ ስልክ እያወራሁ እያለ መጣና አይኖ፣ ይገባኛል ብዙ ተጽዕኖ እንደነበረብህ በጣም ብዙ ነገሮች እንደነበሩብህ ግን የቤተክርስቲያን ትምህርት ብንነጋገር፣ እንደዚህ ብንሆን ያልተረዳው ነገር ካለ ወይም ደግሞ ጥያቄ የሆነ ነገር ካለ ወይም ደግሞ እንደው በቃ በጣም በዚህ ጉዳይ ማውራት ፈልጋለሁ የምትለው ነገር ካለ ካላወራን ይለኛልና፣ እየው ማለት አደለውም በቃ ብቻ ግኖር አድርጌው ገባው። ሁለተኛ ቀን ሶስተኛ ቀን ላይ በጣም በተደጋጋሚ በጣም ነው የሚወድህ ምዕመኑ፣ ቤተክርስቲያን በጣም ነው የምትወድህ፣ በአንዳንድ ነገሮች ምክንያት ከቤተክርስቲያን መራቅ የለብህም ብሎኝ ለረዥም ሰዓት አስታውሳለሁ፣ በርጋ ቆመን አወራንዱ ከሱ ጋር እና ምን ያህል ለቤተ ክርስቲያን ትጋት ቢኖረው ነው ይሄ ልጅ። አንደኛ ነገር አይደለሁም እያልኩ ኢግኖር እያረኩት ነው። ሁለተኛ ጊዜ ደግሞ ኢግኖር ከማድረጌ በላይ እዝራ ራሱ አይደለሁም እኔ ባታውራኝ ደስ ይለኛል እያልኩኝ በጣም እየገፋሁት ነው እና በጣም ገፍቶ ብዙ የሚወድ ሰው አለ። እነዛን ሁሉ ሰዎች ረቅጠ መሄድ። በዛ ላይ ደግሞ ያልገባህ ነገር ካለ ላስረዳ እችላለሁ። በጣም ትንሽ ነው አስታውሳለሁ። ይዛኔ በጣም ቀጭን ነበር፣ እንደዚህ እንኳን በጣም ቀጭን ነበር። አንድ ፎቶ አለ፣ ማዘር ለቃው ነበር ሰሞኑን እና እያየው እየሳኩ ነበርና በጣም ለቤተክርስቲያን ቅናት ከመኖሩ የተነሳ የጠፉ ወንድሞችን ምን ያህል እንደሚፈልግ ልብ ያውቃል። ትላንት ወዲያ የነበረው መርሃ ግብር ላይ ለመሰክር ፈልጌ አጋጣሚ ሆነው በጣም ቢዚ ስለነበረ አልገባሁም እና ለቤተ ክርስቲያን የሚያስፈልጉ ወጣቶች መሀል ፈለገ አንደኛውና ብቸኛው ነው። እነልደት ልደት ቢኖሩ ማለት ነው። ብዙ የቤተክርስቲያን አገልግሎቶች አሉና የጠፉትን የሚፈልጉ ወንድሞች በጣም ብዙ አሉና በጣም ገፍቶ እኔን ለማናገር ካለው እንትን የተነሳ እስከ ተከታትሎኝ ረዥም ሰዓት ያወራኝ ነበር እና እጅግ በጣም እገረም ነበረ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ላይቭ ላይ እግዚአብሔር በሚያውቀው ይኸው ፈለጋ አለ፣ ልደት አለ፣ ሌሎቹም የሚያውቀው ክያ አለ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ልቤን ሳቀና ቀጥታ ላይቭ ላይ የገባሁት ፈለገጋ ነው። የዘመርኩትን መዝሙር ታስታውሳለህ? የኔ መዝሙር ነው። በብርታት አለ በግርማና የመቤታችንን መዝሙር ነው የዘመርኩት አየዋት ባይኔ አሻግሬ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ደውዬለት ወደ ቤተክርስቲያን መመለስ ፈልጋለሁ ሲለኝ ስለው በጣም አበረታቶኝ። አለን ወንድሞች በጣም ብዙ ናቸው። ቤተክርስቲያን በጣም ነው የምትወድህ ቤተክርስቲያን እንደዚህ ትምህርቷ ንጹህ ነው። አንተ ለቤተ ክርስቲያን ልብህን ካቀናህ ብሎ በጣም ያበረታታ ነበርና የወደቁ የተረሱ ወንድሞችን የሚያበረታታ ወንድም ነው እና አንዳንድ ጊዜ ፈተናዎች ይመጣሉ። ስትሰራ ነው ፈተናዎች የሚመጡት። እኔ አንዱ ምስክር ነኝ፣ በአንተ ለመለወጤ አንዱ ምስክር ነኝ። ምንም አዲስ ነገር የለውም። እኔ ወንጌል ማቅ እኔ ቤተ ክርስቲያን ላይ ያደግኩ ልጅ እንደዚህ በአንተ ትምህርት በአንተ አገልግሎት ከተለወጥኩኝ ወንድማችን እንግዲህ እዝራኤል ሚካኤል ነው ከፈለጋ ትናቴዎስ ጋር በነበረው ቆይታ ከዚህ በፊት በነበረው ቅርርብ አሁን ምስክርነት እየሰጠ ያደመጥ ነው ማለት ነው። የመጨረሻችንን አንድ ቪዲዮ እናድርግና የተወሰነ አድምጠ እንመለስ። ከሰሞኑ እንግዲህ ማርያም አምላክ ናት ብለዋል በማለት የፕሮቴስታንቱ ቤተ እምነት ሲቀባበል ነበረ። በመምህር ተስፋ የሞሳ ና ለዛ በሚመስል ሁኔታ ያስተላለፉትን መልስ ተከታትለ እንመለስ ወደሚለው ነው እንግዲህ ያው መናፍቃኑን ባለፈው መርሃ ግብራችን እንደተናገር ነው። ይሄ ለመክሰስ ቶሎ በጣም የሚፋጠኑ ናቸው። ፖለቲክስ ነው ማድረግ የሚፈልጉት ሀሳብ በምልአት እንዲታይ አይወዱም። እና እነዚህ ሰዎች እንግዲህ ማርያም አምላክ ናትን የሚለው እኛ የቲኦሲስን መንገድ ነው የተከተልነው። ሰው በመጀመሪያ ራሱ ሲፈጠር ሰው እግዚአብሔርን በመምሰል ነው አይደለም የተፈጠረው። ሰውም በመልካችን እንደ ምሳሌያችን እንፍጠር ነው የሚለው እግዚአብሔር። ሰውም በመልካችን እንደ ምሳሌያችን እንፍጠር ይልና እንደውም ዘፍጥረት ምራፍ አንድ ቁጥር 26 ላይ ምን ይላል የባህርና ሰዎች ምናምን ምድርንም ይግዙ ይላል ገዢነትን ለሰው የጸጋ አምላክነትን ገዢ በባህሪው እግዚአብሔር ነው እግዚአብሔር ግን በሰው ላይ የገለጠው ትልቁ ፍቅሩ አንዱ ሰውን ከገዢነቱ ማሳተፍ ነው በጸጋ በጸጋ የጸጋ ገዢ ነው የጸጋ ጌታ ነው እግዚአብሔር በፈጠራቸው ፍጥረታት ጭምር ስም ያወጣላቸው እንደ ባለቤት አዳም ነው። መጽሐፍ ቅዱሳችን እንደሚነግረን ለእንስሳቱ ለምኑ እግዚአብሔር እስቲ ማን ብሎ ያወጣላቸው እንደሆነ ያለው ብሎ ነው የሰጠው መጽሐፍ ቅዱስ እንደሚነግረን እና አዳም የእግዚአብሔር ልብ ከእርሱ ጋር እንዳለ የሚታወቀው እግዚአብሔር የተደሰተበትን ስም ሲያወጣ እንመለከተዋለን። ይሄ የሰው ትልቁ ክብሩ ነው። ስለዚህ ሰው እግዚአብሔር አምላካችን ከባህሪው ያጋራው ከባህሪው በጸጋ ያካፈለው ትልቅ ፍጥረት ነው ሰው ከዚህ አንጻር ይሄን ነው መጀመሪያ ማስመር የምናሰምረው። ከዚያ በኋላ ግን ይሄ በጸጋ አምላክ መሆንን ለመቤታችን ለቅድስት ድንግል ማርያም ብቻ ሳይሆን ለእኛም ለሰው ልጆች ሁሉ የተሰጠ ነው። ለክርስቲያኖች ሁሉ የተሰጠ ነው። በመጽሐፍ ቅዱሳችን እንደምንመለከተው መዝሙር ሰማንያ ሁለት ላይ እኔ ግን አማልክት ናቸው አልኩ ተብሎ ተጽፏል። እና ይሄ አማልክት ናችሁ አልኩ የሚለውን ሀሳብ አማልክት ናቸው አልኩ የሚለውን ሀሳብ በጣም በብዙ ተርጉመውታል፣ ብዙ አባቶች። አንደኛው በአማልክት መካከል እግዚአብሔር በአማልክት መካከል ቆመ የሚላለ ይሄንን ምን ይላሉ እግዚአብሔር በሀያላን መካከል ቆመ ብለው ተርጉመውታል። ሀያላን የሚሉት እስራኤላውያንን ነው። የተመረጡ ህዝቦች ናቸው። እግዚአብሔር አሕዛብንና ጣዖትን ድል ያደርገባቸው ስለነበሩ እነሱን አማልክት ብሎ ጠርቷል። ሀያላን ሲል ነው ብሎ ተርጉመውታል። ስለዚህ እኛ በጸጋ አምላክነትና ገንዘብ አደረግን ስንል ምን ማለታችን ነው? አንደኛ የማይሸነፍ ማንነትን በጸጋ እንጋራለን ከእግዚአብሔር አሸናፊነትን ማለት ድል አድራጊነትን ማለት። ሁለተኛ ዘላለማዊነትን ገንዘብ እናደርጋለን የዘላለም ሕይወት ማለት ነው። እግዚአብሔር ለዘላለም ይኖራል። እግዚአብሔር ለዘላለም በባህሪው የሚኖር ብቸኛ አምላክ ነው። ዘላለማዊነትን ከማንም ያልተቀበለው እኛ ግን ከእግዚአብሔር በጸጋ ተቀብለናል። ዘላለማዊነትን እንደ ሌሎች ፍጥረታት ደመነፍስ እንዳላቸው ፍጥረታት እስከ ለተሞት ብቻ የምንኖር ሳይሆን እንደገና ተወልደን በማያረጅ ማንነት የምንኖር ነን፣ አዲስ አካል ገንዘብ አድርገን ስለዚህ፣ አምላክ ዘበጸጋ መባልን በዚህ ገንዘብ አድርገናል። ገዢነት የተወዳቸው የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። እኛ በሌሎች የቪዲዮ መረጃ ማስረጃዎችን እንመለሳለን። ተሰነባበትን የአሮስን ምርጫቸው ስለምታደርጉ እናመሰግናለን። የአሮስ የእናንተ ምኛም ነው። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።